ኢትዮጵያ ውስጥ ያሉ የሃይማኖት ተቋማቶች ያላቸው አዎንታዊ ተጽዕኖ ባይኖር ኖሮ ተግባብቶ መኖር ተከባብሮ መኖር የሚለው ነገር እየሰረጸ እየሰረጸ ይመጣና፣ ጉዳት አድርስ የሚል ሃይማኖት አለ ብዬ አላስብም። የሃይማኖት አባት እኮ የሰው ልጅ ነው። ሰው ነው። የቱ ላይ ነው ድንበሩ? ምቀኝነት እጅግ በጣም ኢ ሃይማኖታዊ አንዳንዴ፣ እንዴት ነው የተላለፍ ነው አይነት ነገር፣ ከማን ነው ችግሩ? ኦ ሲባል ክርስቲያን ሙስሊሙ የሚወጣበት ሀገር እና ይሄ ሃይማኖተኛ ህዝብ እያለ የሚፈጠሩ ግጭቶች ግን አሁንም አሉ። ይሄንን መጽሐፍ ተጠቅመው ሰላምና ሃይማኖት ስላላቸው ግንኙነት በደንብ እናነሳለን። ሙሉ በሙሉ ተቋቁመው ከችግራቸው እንዲላቀቁ፣ እንዴት ነው ሚዛን የሚጠበቀው? ሃይማኖት ነፃነት የሚፈልግ ነገር ነው። ነገሩ በሽታ እኮ ነው። በጣም ቶሎ ሚዛ